አንደኛ ፎጣን አድርቆ ማስቀመጥ። ሰውነታችንንም ሆነ ፀጉራችን የምናደርቅበት ፎጣ በውስጡ ብዙ ባክቴሪያዎችና የሞተ ቆዳን ያጠራቅማል። ይህንን ሁላ ነገር ይዞ ሳይደርቅ እርጥብ እንደሆነ ስናስቀምጠው ባክቴሪያዎቹ እንዲራቡ ምቹ ሁኔታን ስለሚፈጥር ፎጣው የበለጠ ቆሻሻ እንዲሆንና ቆዳችን ላይ እንዲተላለፍ እናደርገዋለን። ይህም ቆዳችን ላይ አላስፈላጊ ችግሮችን ሊያመጣ ስለሚችል ፎጣችንን ከተጠቀምንበት በኋላ አድርቆ ማስቀመጥ ንጽህናን ለመጠበቅ አስፈላጊው ነገር ነው። ሁለተኛ ማበጠሪያን ማጽዳት ፀጉርን መታጠብና ማጽዳት አንድ ነገር ሆኖ ሳለ መልሰን የታጠበ ጸጉር ላይ ቆሻሻ ነገር መጠቀም ልፋታችን ከንቱ እንዲሆን ያደርጋል ጸጉራችንን ስንታጠብ አብረን ማበጠሪያችንን ማጠብና ማጽዳት አለብን ምክንያቱም ልክ እንደፎጣው ማበጠሪያችንም ቅባት ቆሻሻ የሞተ ቆዳና የመሳሰሉትን አጠራቅሞ ይዛል። የታጠበን ጸጉር በቆሻሻ ማበጠሪያ ማበጠር መልሶ ጸጉራችን እንዲቆሽሽ ስለሚያደርግ ማበጠሪያችንን በአግባቡ ማጽዳት አለብን። የጥርስ መሀከልን በአግባቡ ማጽዳት አንዳንዴ ጥርሳችን በየቀኑ እየቦራሽና እያጸዳን ራሱ መጥፎ ያፍጠረናችን፣ ግን ሁሌም አልጠፋ ብሎን ተቸግረን እናውቅ ይሆናል ይሄ አንዳንድ ጊዜ በጥርሳችን መካከል ውስጥ ተሰግስገው በሚቀሩ ቆሻሻዎች አማካኝነት የመጣ ሊሆን ይችላል። እዚህ ቦታ ላይ የጥርስ ብሩሻችን ስለማይደርስ የምግብ ትርፍራፊዎች ለረጅም ጊዜያት ተሰግስገው በመቆየት መጥፎ ሽታን እየለቀቁ አፋችንን ያሸቱታል። ለዚህ መፍትሄው ደግሞ በቀን አንዴ የጥርሳችን መካከል በፍሎስ ማጽዳት ነው። ቆሻሻ የስልክ ስክሪን። ሁላችንም ከምናስበው በላይ ስልካችን ላይ ባክቴሪያዎች ይከማቻሉ። በእጃችን ብዙ ነገር ነካክተን ስልክ እንይዛለን። የእጃችን ላብ፣ የሌላ ሰው እጅ ላብ፣ ስልኩ የሚቀመጥበት ቦታ ሁሉ በጣም እንዲቆሽሽ ያደርገዋል። ታዲያ ለብጉር ተገላጭ የሆነ ቆዳ ኖሮን ስልካችን ሳናጸዳ ጸዳ ፊታችን እያስነካን ስናወራ ብጉራችን እንዲባባስ እናደርጋለን። ስለዚህ ስልካችሁን የማታጸዱ ከሆነ ካሁኑ መጀመር አለባችሁ። ፊታችን ከመታጠባችን በፊት እጃችንን በሳሙና መታጠብ። ይሄ በተለይ በጣም ብጉር ለሚያጠቃው ቆዳ አስፈላጊ ነው። በእጃችን በጣም ብዙ ነገሮችን እንናካለን ይሄም እጃችን በጣም እንዲቆሸሽና በጣም ብዙ ባክቴሪያዎች እንዲከማችበት ያደርጋል። እነዚህን ሁሉ ባክቴሪያዎችና ቆሻሻ ሳናጸዳ ፊታችንን ለመታጠብ ስንሞክር በቀጥታ ወደ ፊታችን እናስተላልፈዋለን። ይሄም ብጉር እንዲበዛና እንዲዳረስ ያደርጋል። ስለዚህ ሁልጊዜ ጊዜ መጀመሪያ በሳሙና በደንብ እጃችንን መታጠብ አለብን። ከዛም ፊታችንን መታጠብና በትክክል ማጽዳት እንችላለን።